ሐዘናት ሐዘናት የትኞቹ ይበልጣ ይበልጣሉ ሲል ጠየቃት። እርሷም ልጄ ወዳጄ ሆይ በአንተ ምክንያት ካገኙኝ ሐዘናት እነኛ አምስቱ ሐዘናት ይበልጣሉ። የመጀመሪያው ገድሉ ዘንድ ስምዖን ቤተ መቅደስ ትንቢት በተናገረ ጊዜ ነው። በሁለተኛውም ሶስት መዓልት ሶስት ሌሊት በቤተ መቅደስ ፈልጌ ባጣሁ ጊዜ ነው። ሶስተኛም በጲላጦስ አደባባይ አቅርበው የገረፉን ግርፋት ባሰብክ ጊዜ በተሰማኝ የተሰማኝ ሐዘን ነው። አራተኛም በሁለት ወንበዴዎች መካከል ራቁትክን በሰቀሉህ ጊዜ ነው። አምስተኛም ወደ ሐዲስ መቃብር በወረድክ ጊዜ ነው አለችው። ጌታችንም አምላካችን መድኃኒታችን ኢየሱስ ክርስቶስ እናቴ ሆይ በእኔ ምክንያት ካገኘሽ ሐዘናት እኒህን ሐዘናት እያሰበ አቡነ ዘባ ሰማያትና በሰላም ቅዱስ የደገመውን እኔ ንሳ ሳይገባ አልወስደውም። ከመሞቱም በሶስት ቀን በፊት ካንቺ ጋራ ከቅዱሳን መላእክት ጋር እገለጥልታለሁ ሲል ቃል ኪዳን ገባላት። ይህንን በመንፈስ ቅዱስ ተደርቶ ደቅሲዎስ የእመቤታችንን ተአምር በሚናገረው በዚህ በመጽሐፍ ጻፈው። ልመናዋ ክብሯ፣ የልጇ የወዳጇ ቸርነት በሁላችን ላይ ለዘላለሙ ጸንቶ ይኑር። አሜን። ከታምረ ማርያም ረዴት በረከት ያሳትፈን አምላካችን አቡነ ዘበሰማያ